ሰላም ሰላም ውድ የዩቲዩብ ቤተሰቦቻችን እንደምን ሰንበታችኋል? ዛሬ ይዤላችሁ የመጣሁት አዲስ ነገር አለ። ከዛ በፊት ኤም ፔጅ ላይክ፣ ሼር በማድረግ ቤተሰብ መሆን ትችላላችሁ። ኢትዮ ስፔር ማርኬቶች ነን። እዚህ ጋር የምትመለከቱት የሱዙኪ ስዊፍት እና ዲዛይር ስታብላይዘር ሊንክ። ስታብላይዘር ሊንክ ምንድን ነው? የት ላይ ነው የሚገኘው? ስራ ውስጥ ምንድን ነው የሚገኘው የፊት ለፊት እግር ላይ ከአሞርዛተር እና ከብራችሁ ጋር ነው የሚታሰረው። አገልግሎቱ ምንድነው ካላችሁ ልክ መሪ ስናዞር ባላንስ ለማድረግ የሚረዱን አንዱ ይሄ ነው። ስታብላይዘር ሊንክ እንዴት ይበላሻል ካላችሁ ያው እዚህ ጋር ያለው ጆይንት ናች እና ይሄኛው ድምፅ ያመጣል። ይሄኛው ድምፅ ሲያመጣል ብዙ ጊዜ ፒስታ ላይ ስንሆን ነው ድምፅ የሚያመጣ ይሄ ፒስታ ላይ ስንሆን ድምጽ ያመጣ፣ አስፓልት ላይ ያን ያህል አይደለም እና የኳኳታ ድምጽ ነው የምንሳበው። ልክ መሪያችን በምናዞርበት ሰዓት ባላንስ እያደረገ ወደ እናንተ አቅጣጫ ጋር እኩል የሚዞር ጆይንት ነው ማለት ነው፣ እዚህ ጋር ያሉት ጆይንቶቹ። ስለዚህ ስታብላይዘር ሊንክ በዚህ አይነት መልኩ ለመኪናችን የእግር ክፍል ላይ ወሳኝ የሆነ ፓርት እንደሆነ ሁላችንም የምናውቀው ነገር ነው። ለየትኛውም አይነት መኪና የሚሆኑ አሉ። ብዙ ጊዜ ምንድን ነው ሰዎች በዋጋ ሁኔታ ልዩነት ሊሆን ይችላል፣ እዚህ ጋር ያለውን ያስሞሉታል። በግሪስ ይሞላል ምናምን። እንደገና እንዳዲስ እሱ መልሶ ድምጽ ሊያመጣ ይችላል። በእርግጥ ግን አሪፍ አይዲያ ሆኖ አግኝቼዋለሁ፣ ወድጀዋለሁ። ይህንን ሀሳብ እንደዚህ አይነት ሁኔታ አድርጎ መጠቀም በቃ አሪፍ ነው። ከዛ በበለጠ ግን የከፋ ደረጃ ከደረሰ ቢቀየር ሙሉ በሙሉ ተመራጭ ነው ብዬ አስባለሁ። እናንተም ቤተሰቦቻችን ኢትዮ ሱፐር ማርኬት ልደታ ኮንዶሚኒየም መናፈሻው ፊት ለፊት በላይ ተክሉ ኬክ ቤት ነው የምንቀይረው። ለየትኛውም አይነት መኪና የሚሆኑ የስቴብላይዘር ሊንክ እኛ ጋር ማግኘት ይችላል። ከእናንተ የሚጠበቀው የት አለ ብላችሁ ነው መደወል።